ጤና ይስጥልኝ፣ የተከበላችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች፣ የዕለት ዜና ዝግጅታችን ነው ጀምሯል። አዳዲስና ወቅታዊ መረጃዎች ማስደመጥ ጀምረናል። በቅድሚያ አማር ሲናዎች እነግራችኋለሁ፣ አብራችሁ ቆዩም። በትግራይ የተፈጠረው ቀውስ ከክልሉ ወጥቶ ብልጽግናና ኤርትራን እያካሰ ይገኛል። በአሁኑ ሰዓት በተለይም ብልጽግና አጀንዳውን ከኤርትራ ጋር እያደረገ ሲሆን፣ የህወሓት ቡድንም እየከሰሰ ያለው የፕሪቶሪያው ስምምነት ከማፍረስ ባለፈ ከኤርትራ ጋር በመገናኘት አድርጎታል። አስተያየቶችና መወቃቀሶች በተለያዩ ወገኖች በኩል ዛሬም እንደቀጠሉ ናቸው። የአሜሪካ ሴኔት የውጭ ጉዳይ ሊቀመንበር ኢትዮጵያና ኤርትራ ውጥረት እንዲያረግቡ ሲያሳስቡም የኢትዮጵያ መንግስት ደግሞ ህወሓት ከውጭ ኃይሎች ጋር ግንኙነት አለው ሲል ከሷል። በትግራይ ክልል የተፈጠረው ፖለቲካዊ ውጥረት ብልጽግናና ሻዕቢያን በግላጭ ለመካሰስ ችሏል። በዚህ ላይ ተጨማሪ አለን። የፋኖ ኃይሎች ባለፈው ሳምንት አገዛዙ ከበርካታ ወራት በኋላ በጽንፈኛው ተይዞ የቆየውን ምስራቅ በለሳ ወረዳ አስለቅ ያለው ያለውን ወረዳ መልሰው መቆጣጠራቸውን አስታውቀዋል። በክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ሲቀጥል፣ በባህር ዳር ከተማ ደግሞ የቦምብ ጥቃት መፈጸሙ ተሰምተዋል። በሌላ በኩል የአገዛዝ ጦር ደሴ ከተማ አካባቢ ያለው ባለው ጽንፈኛ ላይ እርምጃ አስችበታለሁ ሲል ተደምጧል። በዝርዝር እናያለን። በሶማሌ ክልል ኦጋዴን የነዳጅ ማውጣት ያለመ እንቅስቃሴ ተቃውሞ ገጠመው። ተቃውሞን ያሰማው የኦጋዴን ነጻነት ግንባር ነው። ግንባሩ የሶማሌን ሕዝብ ጥያቄዎች ባለመለስ ፖለቲካዊ ቀውሶችን ለማባባስ ያለመ ነው ይህ የነዳጅ ማውጣት ሂደት ብሏን በዝርዝር እናያለን። የቤሻንጉል ጉሙዝ ክልል ምክር ቤት በዛሬው እለት አስቸኳይ ጉባኤውን ያደርጋል። ምክር ቤቱ የቦሮ ዲሞክራሲያዊ ፓርቲ አመራርን የምክር ቤት አባል የሆኑትን አቶ ዮሐንስ ተሰማን ያለመከሰስ መብት ያነሳል ተብሎ ይጠበቃል። ለምን የሚለውን በዝርዝር እናያለን። አንድ የዩኬ ዜጋ በኬንያው ፕሬዝዳንት ሩቶ አጃቢ ተገጅቶ መገደል አነጋጋሪ ሆኗል። በናይሮቢ መንገድ ላይ እየተጓዘ የነበረ የዩናይትድ ኪንግደም ዜጋ በኬንያው ፕሬዝዳንት ዊሊያም ሩቶ አጃቢ ተገጅቶ መገደሉ በዓለም አነጋጋሪ የሆነው ለምንድን ነው? በዝርዝር እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለሁ፣ አብራችሁ ይቆዩ። በትግራይ ክልል የተፈጠረው ቀውስና አጀንዳ ብልጽግናን ከኤርትራ ጋር ለመዋጋት የሚያደርገውን ዝግጅት የሚገልጽበት ሆኗል። አስተያየቶችና መወቃቀሶች በተለያዩ ወገኖች በኩል አሁንም እንደቀጠሉ ናቸው። የአሜሪካ ሴኔት የውጭ ጉዳይ ሊቀመንበር ኢትዮጵያና ኤርትራ ውጥረቱን እንዲያረግቡ ዛሬ አሳስበዋል። የአሜሪካ ሴኔት የውጭ ግንኙነት ሊቀመንበር ኢትዮጵያና ኤርትራ ውጥረቱን እንዲያረግቡ ማሳሰቢያ ሰጥተዋል። የኢትዮጵያ መንግስት ግን ህወሓት ከውጭ ኃይሎች ጋር ግንኙነት አለው ሲል ከሷል። በትግራይ ክልል የተፈጠረው ፖለቲካዊ ውጥረት ብልጽግናና ሻዕቢያ በግላጭ ለመካሰስ ችሏቸዋል። በዚህ የባርበር ፍለጋ ውስጥ ቀውስ ውስጥ የገባው አገዛዙ ከኤርትራ ጋር ለሚያደርገው ውጊያ በዓለም አቀፍ ደረጃ ማሳሰቢያ እየቀረበለት ይገኛል። የአሜሪካ ሴኔት የውጭ ግንኙነት ሊቀመንበር ኢትዮጵያና ኤርትራ ውጥረቱን እንዲያረግቡ ካሳሰቡት መካከል ሆነዋል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሊቀመንበር ሴናተር ጄምስ ሬሽ በትግራይ ክልልና በአጎራባች አካባቢ ዳግም ግጭት ቢነሳም አስከፊ አደጋ ያስከትላል ሲሉ አስጠንቀዋል። ኢትዮጵያና ኤርትራ ውጥረቱን በአስቸኳይ እንዲያረግቡም ጠይቀዋል። ሴናተር ጄምስ ማስጠንቀቂያውን የሰጡት በኢትዮጵያ ኢትዮጵያና በኤርትራ መካከል ውጥረት እየጨመረ መምጣቱና በህወሓት አመራሮች መካከል የተፈጠረው ውስጣዊ መከፋፈል ማየሉን ተከትሎ ነው። የኢትዮጵያ መንግስት ግን አሁንም ቢሆን በዚህ ጉዳይ ላይ የራሱን የፖለቲካ ትርፍ ለማትረፍ እየተንቀሳቀሰ ይገኛል። በትናንትናው ዕለት የኢትዮጵያ መንግስት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው ማለት ለመጀመሪያ ጊዜ ከሷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎሲን ያሉት አርብ አዲስ አበባ ውስጥ ከትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ጊዜ ነው። ሚኒስትሩ ይህንና ሌሎች ክሶችን በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛውም አቅጣጫ ከየትኛው የውጭ ሀይል ጋር እየተደረገ ነው በሚል በግልጽ አላስቀመጡም። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀምር የመራው የህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑን ጠቅሶ በተደጋጋሚ መንግስት ሲከስ ቆይቷል። አቶ ጌታቸው ረዳም ከዚህ ቀደም በሰጡት መግለጫ ላይ አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ይገኛሉ ሲሉ ከሰው ነበር። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ቡድን ግን እየቀረበበት ያለው ክስ በተደጋጋሚ እያስተባበለ ይገኛል። ተቀማጭነታቸውን አዲስ አበባ ለሆኑ ዲፕሎማቶች በተሰጠው ማብራሪያ ላይ የኢትዮጵያ መንግስት አንደኛው የህወሓት ክንፍ ከውጭ ሀይል ጋር ግንኙነት ከመፍጠር በተጨማሪ ግጭት ለመቀስቀስ ሙከራ እያደረገ ነው እንድታውቁል ሲል ክሱን አሰምቷል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርብ የተከታተለ መሆኑን አቀመልክተው አንደኛው የህወሓት ክፍል ጊዜያዊ መንግስቱን በግልጽ ኃይል ተጠቅመው ለመናድ እየሞከረ ነው ሲሉ ከሰ ከቅርብ ወራት ወዲህ በትግራይ ክልል የተከስተው ውጥረት በተመለከተ ማዕከላዊ መንግስቱ በይፋ መግለጫ ያሰጥ ይህ ለመጀመሪያ ጊዜ ነው። ላለፉት ጥቂት ወራት በህዝባዊ ወያኔ ሀርነት ህወሓት አመራሮች መካከል የነበረው ውጥረት ከመካሰስ አልፎም በመሳሪያ በታገዘ ሁኔታ የአሰራር ተቋማት መቆጣጠር ደረጃ ላይ ደርሷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የክልሉ ጊዜ አሰራር ተሿሚዎች በመሻር የራሱን ኃላፊዎችን መሾም ጀምሯል። ከስድስት ወራት በፊት በዶክተር ደብረጽዮን የሚመራው የህወሓት ቡድን የጊዜ አሰራር አመራሮችና በ የአስራርት ሾም ኃላፊዎች እንደማይወክሉት ሲገልጽ ቆይቷ የድርጅቱ ሊቀንበር ዶክተር ደብረጽዮን ገብረ ሚካኤል ባለፈው ዓመት መጨረሻ በተካሄደው አስራ አራተኛው የህወሓት ጉባኤ ላይ ያልተገኙና በክሉ ጊዜ አሰራር ያሉ የማዕከላዊ ኮሚቴ አባላትና ስራ አስፈጻሚዎች ድርጅት እንደማይወክሉ አስታውቀው እንደነበር አይዘነጋም። ታዲያ ኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለዲፕሎማቶች በሰጡት መግለጫ አንደኛው የፓርቲ ክንፍ በግልጽ አመጽ የሚቀሰቅስ ፕሮፓጋንዳ እየነዛ እንዲሁም አመፅ በመቀስቀስ ወደ ግጭት ለመግባት እየሞከረ ነው ሲል ወንጅለዋ ሚኒስትሩ እንደሚሉት በፕሪቶሪያው ስምምነት መሰረ ጥረት መተግበር የነበረባቸው የሀገር ውስጥ ተፈናቃዮች መመለስና ታጣቂዎች ትጥቅ ማስፈታት እንዲሁም ማቋቋም በፓርቲው አባላት ምክንያት ተስተጓግሏል፣ ማለት መንግስት ችግር የለበትም ሲሉ አስተባብለዋል። ከዚህ በተጨማሪም የብሔራዊ ምርጫ ቦርድ መመሪያዎችን አንቀበልም ብለዋል በማለት የፕሪቶሪያ ስምምነት ችላ እንዳሉ ተናግረዋል። እኒሁ የብልጽግና ሚኒስትር እንደሚሉት ለሰሜን ኢትዮጵያ ጦርነት መቆም ምክንያት የሆነውን የፕሪቶሪያ ስምምነት ሁሉም አካላት በሀገሪቱ ህግና መመሪያ እንዲተዳደሩ ህግን እንዲያከብሩ እንዲሁም በህገ መንግስት መሰረት የተቋቋሙ ተቋማትን መመሪያ እንዲከተሉ ያሳስባል በማለት ጠቅሰውታል። ተነሳ ጌዲዮን በስብሰባ አዳራሹ ለተገኙ ዲፕሎማት ባስተላለፉት መልእክት የውጭ ሀገራትና ዓለም አቀፍ ተቋማት የሚያወጧቸው መግለጫዎች ሁለቱ አካላት የሚወቅሱ ናቸው። ነገር ግን የፕሪቶሪያው ስምምነት ችላ ያለ እንዲሁም አመፅ እየቀሰቀሰ ያለው አንደኛው አካል ነው፣ እኛ የለንበትም ብለዋ ሚኒስትሩ የፌዴራል መንግስት ሁኔታውን በጥንቃቄ እየተመለከተው ይገኛል ማለትም ነው የተናገሩት። ያለንን አቅም ተጠቅመን የፕሪቶሪያውን ስምምነት ተግባራዊ እንዲሆን የተኩስ አቁም እንዲቀጥልና በሰሜን ኢትዮጵያ ሰላም እንዲሰፍን እንሰራለን ሲሉ ተደምጠዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ በትግራይ የተከሰተው ቀውስ ከተባባሰ በኋላ ወደ አዲስ አበባ ማቅናት ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚወያዩ ተዘግቦ ነበር። አቶ ጌታቸው ሐሙስ ከአዲስ አበባ በሰጡት መግለጫ ጠቅላይ ሚኒስትሩም የህዝብ ሰላም፣ የፕሪቶሪያ ስምምነት ሀገሪቱ መረጋጋት እንደ መያዣ ከተጠቀመ አካል ጋር እንዳይደራደሩ ሲሉም ጥሪ አቅርባሏቸው ነበረ። የጊዜ አስተዳሩ ፕሬዚዳንት ከቢቢሲ ጋር በነበራቸው ቆይታ ደግሞ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የሚመሩት ቡድን እየወሰደ ያለው እርምጃ እብደት በማለት ድርጊቱ ክልሉን ወደ አደገኛ ሁኔታ ሊወስደው ይችላል ሲሉ ተደምጠው ነበር። ይህ በእንዲህ እንዳለ አቶ ጌታቸው ረዳ ወደ መቀለ ቀጣይ ሳምንት እመለሳለሁ በማለት መናገራቸውን ተከትሎም በርካቶች እየተነጋገሩበት ነበረ። በትላንትና ሁለት በሪዮት ሚዲያ የቀረቡት የዶክተር ደብረጽዮን ምክትል የሆኑት አቶ አማኑኤል አቶ ጌታቸው ረዳ ወደ መቀለም መለሳለሁ ብለዋል እና ፕሬዚዳንት ጽፈት ቤቱ እንዲገባ ተፈቅዶልታላችሁ ተብሎ ጠይቀው ምላሽ ሰጥተዋል። አቶ አማኔሌ ጊዜ አሰራሩ ፕሬዚዳንቱን የሚመለከት ህወሓት በፓርቲ ደረጃ ፕሬዚዳንቱን አንስቶ እንዴት መተካት እንዳለበት ከኢትዮጵያ መንግስት ጋር እየተነጋገረ ነው። ከዛ ውጭ የፕሬዚዳንት ጽፈት ቤት አልዘጋም። የፕሬዚዳንት ጽፈት ቤት ውስጥ ሰዎችን አጅቦ አያስገባም። ከወሰን በኋላ ጌታቸው ፕሬዚዳንት ጽፈት ቤት ውስጥ ገብቶ ይሰራል። አሁንም አዲስ ነገር አልተፈጠረም። አዲስ አበባ ከመሄዱ በፊት የነበረችውን ቀንና አሁን አዲስ አበባ ከመሄዱ በፊት የነበረችውን ቀንና አሁን አዲስ አበባ ስለሄደ የተለያዩ ነገሮች የሉም። ህጋዊ ስርዓቱን ጠብቀን ከኢትዮጵያ መንግስት ጋር እየተነጋገርን ነው። ፕሬዚዳንት እንዲቀየርልን እያደረግን ነው። ከዛ ውጭ የሆነ የጉልበት ስራ እየሰራን አይደለንም በማለት አስተባብለዋል። ታዲያ አቶ ጌታቸው ረዳ በደገው ዕለት ይሄዳሉ ወይስ አይሄዱም የሚለው ብዙዎችን እያነጋግር ያለ ቢሆንም በዛ ይቅርታም። ታዲያ አቶ ጌታቸው ረዳ ከነገ ጀምሮ ወደ መቀሌ ይመለሳሉ ተብሎ እየተወራ የነበረ ቢሆንም በጉዳዩ ላይ ግን ብዙዎቹ ሊሄዱ አይችሉም የሚሉ ሀሳቦች እየሰነዘሩ ይገኛሉ። በአብዛኛው በችግሩ ዙሪያ ላይ ለመወያየት ወደ መቀሌ መጥተው የነበሩ የህወሓት ከፍተኛ አመራሮች ጨምሮ አብዛኛዎቹ አሁንም ውይይታቸውን ጨርሰው እየተመለሱ ያሉበት ሁኔታ ቢፈጠርም ዶክተር ደብረጽዮን ግን ህወሓትን ወክለውና ሌሎች ሰዎች ተመልሰው ወደ አዲስ አበባ ለመምጣት እያለሙ ይገኛሉን የተባለው የጊዜያዊ አስተዳደር ፕሬዚደንትን በሚመለከት ህወሓት በፓርቲ ደረጃ ፕሬዚደንቱን አንስቶ ያው እንዴት መተካት እንዳለበት ከኢትዮጵያ መንግስት ጋር እየተነጋገረ ነው። ከዛ ውጭ የፕሬዚደንት ጽፈት ቤት አልዘጋ የፕሬዚደንት ጽፈት ቤት ውስጥ ሰዎችን አጅቦ ያስገባ ከወሰን በኋላ ኮ ጌታቸው በፕሬዚደንት ጽፈት ቤት ገብቶ ይሰራል። የፋኖ ኃይሎች ባለፈው ሳምንት አገዛዙ ከበርካታ ወራት በኋላ በጽንፈኛው ተይዞ የቆየውን ምስራቅ በለሳ ወረዳ አስለቅቅ ያለው ያለውን ወረዳ መልሰው መቆጣጠራቸውን አስታውቀዋል። በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ሲቀጥል፣ በባህር ዳር ከተማ ደግሞ የቦምብ ጥቃት መፈጸሙ ተሰምቷል። በሌላ በኩል የአገዛዙ ጦር ደሴ ከተማን ከብ ያለው ባለው ጽንፈኛ ላይ እርምጃ ወስጃለሁ ሲል አስታውቋል። በክልሉ ማዕከላዊ ጎንደር ዞን ምስራቅ በለሳ ወረዳ ጓኋላ ከተማ በትላንትናው እለት በፋኖ ኃይሎች ቁጥጥር ስር መግባቷን ይፋ ተቋቋሚ የመረጃ ምንጮች አስታውቀዋል። ምስራቅ በለሳ ወረዳ ለበርካታ ወራት በፋኖ ኃይሎች ጊዜ አሰራር መቆይቷን በመግለጽ መልሶ መቆጣጠሩን አገዛዙ የገለጸው ባለፈው ሳምንት ነበር። ሆኖም የፋኖ ኃይሎች በቀናት ጊዜ ውስጥ ወረዳውን መልሰው እንደተቆጣጠሩ ነው ያስታወቁትም። በለሳ ቀጠና ከምስራቅ በለሳ በተጨማሪ ኪንፋዝ በገላ ወረዳና ሳሬላ ከተማን ባለፈው ሳምንት በፋኖ ኃይሎች ቁጥጥር ስር መግባቱ መዘገባችን ይታወሳል። በዚህም የፋኖ ኃይሎች በቀጠና ያላቸውን ይዞታ እያጠናከሩ ወደፊት እየገሰገሱ መሆናቸውን የፋኖ አመራሮች ሌትዮንስ ገልጸዋል። በተመሳሳይ በምዕራብ ጎጃም ዞን ማንኩሳ እንዲሁም በምስራቅ ጎጃም ዞን ሸበል በረንታ በአገዛዝ በአግዛዝ ጦርና ፋኖ ያለች መካከል ውጊያ መደረጉን ለማወቅ ተችሏል። በምዕራብ ጎጃም ዞን ጃቢ ጥናን ወረዳ ከማንኩሳ ቅርብ ርቀት ማና ውስጥ ጉልት አካባቢ በነበረው ውጊያ ከአምሳ በላይ የአገዛዝ ጦር አባላት መጎዳታቸውን የፋኖ የመረጃ ምንጮች ተናግረዋል። ውጊያውን ተከትሎ በማንኩሳ ከተማ ከሚገኘው ጊዜያዊ የጦር ካምፕ ወጥተው ለመሸሽ የሞከሩ ወታደሮች ፋኖ ያሉት ተገድለዋል ተብሏል። በተመሳሳይ መጋቢት አምስት ሁለት ሺ አስራ ሰባት ዓ ም ጎጃም ዞን ሸበል በረንታ ወረዳ ከየድዋ ከተማ በመነሳት የአገዛዙ ጦር ከባድ መሳሪያ ታግዞ ገዳይ ያሱ የተባለ አካባቢ ውጊያ ከፍቶ እንደነበረ አካባቢው የመረጃ ምንጮች ተናግረዋል። ይህን ተከትሎ የፋኖ ኃይሎች በፈጸሙት የአጸፋ ጥቃት ወደ ወረዳው ዋና ከተማ የዱዋ ከተማ በመግባት በርካታ የአገዛዙ አባላት ጉዳት ማድረሳቸውን ነዋሪዎች ተናግረዋል። በተያያዘም በትላንትና ሁለት ምሽት ላይ በባህር ዳር ከተማ ቀበሌ 16 የአገዛዙ አድማ ብተናና ፖሊስ ካምፕ ላይ የቦምብ ጥቃት መፈጸሙ ታውቋል። በዚህ የቦምብ ጥቃት በሰዎች የደረሰ ጉዳት ስለመኖሩ አለ መታወቁ ቁሳዊ ጉዳት ግን ከፍተኛ እንደሆኑ የመረጃ ምንጭ ጠቁመዋል። የአማራ ፋኖ ወሎ ቤተ አማራ በዋግምራ ዞን ምቆጎ የተባለ አካባቢ ከአገዛዝ ጦር ጋር ለሰዓታት የዘለቀ ውጊያ ማድረጉን አስታውቋል። በዚሁ ውጊያ በርካታ የአገዛዝ ጦር አባላት መገድላቸውን የፋኖ ኃይሎች አስታወቁትም በሌላ በኩል የአገዛዝ ጦር ሰሞኑን በደቡብ ወሎ ዞን ደሴ ከተማን ከበባ ውስጥ አስገብቻለሁ ባለው በዚሁ ኃይል ላይ ጽንፈኛ ኃይል ላይ እርምጃ ወስጄበታለሁ ብሏል። በሐሰት ፕሮፓጋንዳ ደሴ ከተማን ከበባ ውስጥ አድርጌያለሁ የሚለውን ጽንፈኛ ቡድን በደቡብ ወሎ ዘንድ በደሴ ዙሪያ ወረዳ በትላንትና ሁለት በሀገር መከላከያ ሰራዊትና በአካባቢ ጸጥታ ኃይል ሙሉ ለሙሉ ተደምሷል ሲል አስታውቋል። የአገዛዙ ጦር የፋኖ ኃይሎች በኩላቸው የደሴ ዙሪያ አካባቢዎች በመቆጣጠር ከተማዋን በቅርብ ርቀት ከበባ ውስጥ ማድረጋቸውን ማስታወቃቸው ይታወሳል። የአማራ ፋኖ በወሎ ቤተ አማራ ባለፉ ሶስት ቀናት በወልዲያና ና ደሴ ከተሞች ዙሪያ በወሰደ ወታደራዊ እርምጃ ከፍተኛ ድል ማስመዝገቡን አስታውቋል። በሶማሌ ክልል ኦጋዴን የነዳጅ ማውጣትን ያለመ እንቅስቃሴ ተቃውሞ ገጠመው። ተቃውሞውን ያሰማው የኦጋዴን ነጻነት ግንባር ነው። መዋሸት እንደ ስራ የሚቆጥሩት የአገዛዙ ጠቅላይ ሚኒስትር አብይ አህመድ ነዳጅ አውጥተናል እንኳን ደስ አላችሁ ብለውም ከተናገሩ ስድስት ዓመታት ቢያልፉም የነዳጁ ማውጣት ሳይሆን ሽታው እንኳን አልታየም። አብይ ይህን ሲሉ አስቀድሞ ቁፋሮ ሲያደርግ የነበረውን የቻይና ድርጅት አባረው ለአሜሪካኖች ጉድጓዶች መስጠታቸውን ቀጥለውበት ነበር። በዚህም በሶማሌ ክልል አሁን ደግሞ የነዳጅ ማውጣት እንቅስቃሴ አለ በማለት ተቃውሞን ያሰማው ኦብነግ ነው። ኦብነግ የሶማሌ ክልል መንግስት ከቻይና የነዳጅ ኩባንያ ፖሊ ጂሲኤል ጋራ የክልሉን የተፈጥሮ ጋዝ ለማውጣት ያለመ ስብሰባ አድርጓል ማለት ወቅሷል። ኩባንያው በኦጋዴን የተፈጥሮ ጋዝ በማውጣት እንዳይሰማራ ያስጠናቀቀው ግንባሩም ኩባንያው ከሶማሌ ክልል ህዝብ ይሁንታ ውጭ የተፈጥሮ ጋዝ በማውጣት ስራ ከተሰማራ ለሚፈጠረው ችግር ኃላፊነቱን ይወስዳል ብሏል። ኦብነግ በክልሉ የማዕድን ቢሮና በኩባንያው መካከል ሰሞኑን የተደረገው ምክክር ያልተፈቱ የሶማሌ ህዝብ የፖለቲካ ጥያቄዎችን ቸል በማለት የኦጋዴን የተፈጥሮ ጋዝን ድበድብቅ ለማውጣት ያለመ ነው ብሏ። መንግስት የተፈጥሮ ጋዙን ለመዝበር ሲል ከስድስት ዓመት በፊት አስመራ ላይ የተፈረመውን የሰላም ስምምነት ቀልብሶታል ማለት ኦብነግ ከሷል። ኦብነግ የጠቅላይ ሚኒስትር አብይ አህመድን የተፈጥሮ ጋዙን ለማውጣት የሚያስችል ስልጣን የለውም፣ የሶማሌ ክልል መንግስትን በክልሉ ህዝብ ዘንድ ቅቡልነት ስለለለው ይህንን ማድረግ አይገባውም ባይ ነው። የቤኒሻንጉል ጉሙዝ ክልል ምክር ቤት ዛሬ አስቸኳይ ጉባኤ ሊያደርግ ነው። ምክር ቤቱ የቦሮ ዲሞክራሲ ፓርቲ አመራርና የምክር ቤት አባላቱ ዮሐንስ ተሰማን ያለመከሰስ መብት ያነሳል ተብሏል። ቢቢሲ እንደዘገበው ከሆነ የቤኒሻንጉል ጉሙዝ ክልል ምክር ቤት በዛሬ እለት ቅዳሜ፣ መጋቢት 6 2017 አስቸኳይ ጉባኤ ለማካሄድ ጥሪ አድርጓል። ምክር ቤቱ የጉባኤውን አጀንዳ በይፋ ባይገልጽም ስብሰባ የጠራው በእስር ላይ ያሉ የምክር ቤት አባላቱ ዮሐንስ ተሰማን ያለመከሰስ መብት ለማንሳት መሆኑን መስማማታቸውን ቢቢሲ ያነጋገራቸው የምክር ቤት አባላት ነግረውኛል ብሎ ዘግቧል። ባለፈው ሰኔ 2016 የተመሰረተው የቤኒሻንጉል ጉሙዝ ክልል ምክር ቤት የመጨረሻ ጉባኤ ያካሄደው ባለፈው ወር ከየካቲት 9 እስከ 11 2017 ዓም ነበረ ለሶስት ቀናት የተካሄደው የምክር ቤቱ ጉባኤ የክልሉን ህገ መንግስት ማሻሻያ አዋጅን፣ እንዲሁም የምክር ቤቱን መቀመጫ ወንበሮች ብዛት ያሳደገ ሌላ አዋጅ አጽድቆ ነበር። የቤኒሻንጉል ጉሙዝ ክልል ምክር ቤት ይህንን መደበኛ ጉባኤ ካካሄደ አንድ ወር ባልሞላ ጊዜ ውስጥ አስቸኳይ ስብሰባ ለማድረግ ለአባላት ጥሪ ማድረጉ ሶስት የምክር ቤት አባላት ለቢቢሲ ተናግረዋል። አስቸኳይ ጉባኤ የሚካሄደው ዛሬ ጠዋት ከሁለት ሰዓት ተኩል ጀምሮ እንደሆነ እንደተገለጸ ነው። ቢቢሲ የዘገቡ ቢቢሲ ያነጋገራቸው ሁለት የምክር ቤት አባላት የአስቸኳይ ጉባኤ እንደሚካሄድ በስልክ ጥሪ የተገለጸላቸው ትላንት ከትላንት በስቲያ ሐሙስ እንደሆነ ገልጸዋል። ሌላ የምክር ቤት አባል ደግሞ በትላንትናው እለት ረፋድ አራት ሰዓት ላይ አካባቢ ተደውሎ ተነግሮኛል ይላሉ። አንዱ ምክር ቤት አባል ገለጻ እንደሆነም ጥሪው ሲተላለፍ ጉባኤ መኖሩን ከማሳወቅ ውጭ ምክር ቤቱ የሚሰባሰበው አጀንዳ ምን እንደሆነ ግን አልተገለጸም ብለዋል። ይሁንና የጉባኤው አጀንዳ በይፋ ባይገለጽ ምስብሰባ የተጠራው የምክር ቤት አባሉን ያለመከሰስ መብት ለማንሳት እንደሆነ መስማታቸውን ተናግረዋል። አንድ የምክር ቤት አባል ሌላ አጀንዳ እንደሌለና የከለላ ማንሳት ጉዳይ እንደሆነ በእርግጠኝነት ሰምቻለው፣ እነማን የሚለውን ግን እርግጠኛ ያልኮንኩበትን ጉዳይ ነው ሲሉም ለጉዳዩ ቅርበት ካላቸው ምንጮች መረዳታቸውን ጠቅሰዋል። ሌላ ሁለት የምክር ቤት አባላት በበኩላቸው በዛሬ ሁለት በአጀንዳነት የሚቀርቡ በስር ላይ ያሉት የምክር ቤቱ አባል አቶ ዮሐንስ ተሰማ ያለመከሰስ ከለላ እንደሆነ መስማታቸውን መስማታቸውን ተናግረዋል። ተቃዋሚ የቦሮ ዲሞክራሲ ፓርቲ ወክለው የቢሻንጉል ጉምዝ ክልል አባል የሆኑት አቶ ዮሐንስ ተሰማ በቁጥጥር ስር የዋሉት ባለፈው የካቲት 2017 ዓመተ ምህረት ነው። አቶ ዮሐንስ በቁጥጥር ስር የዋሉት ከሌሎች ሁለት ፓርቲው የወከሉ ምክር ቤት አባላት ጋር በመሆን የተሻሻለውን የክልሉን ህገ መንግስትና የተወካዮችን ብዛት ያሻሻሉ አዋጆች ተፈጻሚ እንዳይሆኑ ለህገ መንግስት ጉዳዮች አጣሪ ኮሚቴ አቤቱታ ባቀረቡበት ሳምንት ነው። ታዲያ ሶስቱ የምክር ቤት አባላት የካቲት ባቀረቡት የህገ መንግስት ትርጉም ጥያቄ ከመቶ ወደ 165 ያደገው የምክር ቤት መቀመጫ ብዛት ለምርጫ ክልሎች ተከፋፈለበት መንገድ የህዝብ ብዛት ሳይሆን ወረዳ ቁጥርን መሰረት ያደረገ ስለሆነ በመጥቀስ ይንን ተቃውሞ ነበር። ነባሪ ምርጫ ክልሎች መፍረስና አዲስ የምርጫ ክልሎች መመስረት እንዲሁም ህገ መንግስቱ የተሻሻለበት ሂደት ጥያቄ የቀረበባቸው ጉዳዮች ናቸው። የምክር ቤቱ አባላት እነዚህ ለውጦች ያስተዋወቁት ሁለት አዋጆች ይህ ህገ መንግስታዊ ያልነበሩ ያልተደነገጉ እንዲባሉና ተፈጻሚ እንዳይሆኑ ለህገ መንግስቱ ጉዳዮች አጣሪ ጉባኤም ባስገቡበት አቤታ ላይ ጠይቀዋል። ይህ አቤታ ያለው ጉባኤ ከገባ ከሁለት ቀናት በኋላ የቢሻንጉል ጉምዝ ክልል የመንግስት ኮሚኒኬሽን ጉዳይ ቢሮ ባወጣው መግለጫ ክልሉን ዳግሞ ወደ ግጭት ለማስገባት እንቅስቃሴ ጀምረዋል ሲል ከሷቸው ነበር ታዲያ ታዲያን እነዚህ ሰዎች መካከል አንዱ የነበሩት አቶ ዮሐንስ የታሰሩ ሲሆን በነገው ዕለት ያለመከሰስ መብታቸው ይነሳል ተብሏል። የዩኬ ዜጋ በኬንያው ፕሬዚዳንት ሩቶ አጃቢ ተገጭቶ መገደል አነጋጋሪ ሆኗል። በናይሮቢ መንገድ ላይ የተጓዘ የነበረ የዩናይትድ ኪንግደም ዜጋ በኬንያ ፕሬዝዳንት ዊሊያም ሩቶ አጃቢ ተገጭቶ መገደሉን የተሰማው ኤድጋር ቻርለስ ፍሪድሪክ የተባለ የ79 ዓመት ግለሰብ ሐሙስ ዕለት ሐሙስ ዕለት ንጎንግ ሮድ የተባለ አካባቢ ተገጭቶ ነው ህይወቱ ያለፈው። አንድ አሽከርካሪ በፖሊስ ተይዞ የነበረ ቢሆንም በዋስ ተለቋል። የተባለው የፕሬዝዳንት ሩቶን መኪና አጅበው ሲጓዙ ከነበሩ ተሽከርካሪዎች አንዱ እየነዳ እንደነበር ተገልጿል። የፖሊስ ቃል አቀባይ ማይክል ሙችሪ እንዳሉት ከሆነ የሞተው ግለሰብ ኬንያ የምትኖር እህቱና የእህቱ ልጅ ሊጠይቅ ነበረ ወደ ናይሮቢ ተጓዘ ብሏል። ህልፈቱ ለቤተሰቦቹ የተገለጸ ሲሆን የአስክሬን ምርመራ ግን ይደረጋል ተብሏል። ሰውየው ከተገጨ በኋላ አሽከርካሪው ያላቆመው ሹፌር ከምርመራ በኋላ ፍርድ ቤት ውጤት ይቀርባል ተብሏል። በኬንያ የዩኬ ከፍተኛ ባለስልጣን ስለ ጉዳዩ እንደሚያውቁ ተናግረዋል። በማህበራዊ ሚዲያ ላይ የታዩት ተንቀሳቃሽ ምስሎች ሰማያዊ ጂንስ ሱሪ እና ካናቴራ ያደረገው ሰው መንገድ ላይ ወድቆ በደም ተነክሮ ታይተዋል። በሌሎች ምስሎች ደግሞ ግለሰቡ በባህላዊ የኬንያ ልብስ ማሳይ ሹካ ሰውነቱ ተሸፍኖ ያሳያሉ። የገጨው መኪና የከተማ አሰራሩ ንብረት እንደሆነ የፖሊስ ቃል አቀባይ ይናገራሉ። ፕሬዚዳንት ሩቶ በአካባቢው የስራ ጉብኝት እያደረጉ ነበር የተባለ ሲሆን፣ የእሳቸው ሹፌር ነው የገጨው መባሉን በተመለከተ ግን ሩቶ እስካሁን ያሉት ጉዳይ የለም። የተወዳችሁና የተከበራቸው የኢትዮኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ይመኛለሁ።